አንድ ነጥብ አምስት ከገባ በዚህ ቀጣይ ሳምንት አንድ ሳምንት ውስጥ አንድ ሚሊዮን ብር ልሰጥህ፣ አይ ካልገባህ ግን አምስት መቶ ሺህ ብሩም ልታጣ ያሁን ያደል መጀመሪያ ምሄነሳብ ያመጣውል አሁን ልንገርሳቡ አመንጭ እኮ ሆኜ ነኝ። አሁን ልንገር ታሪኩን እና አሁን አጋጣሚ አዳማ እየሄድኩ የሆነ የሚፈልገው ነገር ነበረ መግዛት የሚፈልገው ነገር ስለነበረ ያው እንደ ጓደኛ አማከረኝ። ናሆም የስንት ፎሎወር ደረስክ? ስለው አይ ኦሎሞስት ስድስት መቶ ሺ አለኝ። እንደ እስካሁን አንድ ሚሊዮን አልገባህም? ስለው አልገባው። ማለት በቃ ቻሌንጅ አንዱ እና እኔ አዳማ ላይ ፊንቴክ ኢንቨስትመንት ብራንች ስለከፈተ ያንን ብራንች አምስት መቶ ሺ ብር ይሰጠሃል፣ በዚህ አንድ ወር ውስጥ አንድ ሚሊዮን ከገባ አምስት መቶ ሺ ብር እና ፎሎወርስ አልኩት። በቃ ጥሩ ነው ልሞክር፣ እኔ እኮ ታቀኛለ መንሱ መጥፎ ነገር አልሰራም ሶሻል ሚዲያ ላይ ሰው ይወደኛል። በእርግጠኝነትም ደግሞ ያስገባኛል አለኝ። አይገርምም። እኔ በጣም ኮንፊደንሱ ነው ደስ ያለኝ ያን ቀን። ከዛ ብለን ጎ ሄድ አልኩት። ቪዲዮ ሰርቼ ማስረጃ ፈልጋለሁ ሲለኝ ቪዲዮ ሰርቼ ላኩለት። አሁን ግን ዘ ሴም ስቶሪ አንድ ነጥብ አምስት የምትገባ ከሆነ አንድ ሚሊየን ብር፣ ካልገባ ግን አምስት መቶ ሺ ብሩንም አታገኘው። ከሁለት አንዱ ምረጥና መንሱሬ። የእኔ እኔ እንዳልኩ ነው እኔ የምፈልገው አምስት መቶ ሺህ ብሮ ነው ችግር የለም፣ ይቅርብኝ። አንድ ነጥብ አምስቱ ይቅርብኝ። ቀስ እያለ ሰው እያየኝ እያየኝ ፎሎ ያደርገኛል፣ ችግር የለም። አሁን አሁን አንድ ሚሊዮን ልገባ ስለሆነ ዛሬ አዳሩን እስከ ነገ አምስት መቶ ሺህ ብሩን ሰጠኝ። ከዛ አምስት መቶ ሺህ ብሩን ከሰጠኝ በኋላ ስለ ሚሊዮኖች ደግሞ አስባሉ። አንድ ሚሊዮን ብር ብትሰጠኝ ማለት ነው መንሱርዬ በአንዱ አንተ አንድ ሚሊዮን ብር ብትሰጠኝ ምን አለ መሰለህ ነገርኩ፣ የሀብታም በሽቶች የሚባሉት እግር ምናምን የውገብ በሽታ አልፈልጋቸውም። ምነዛ ገብተዋላረ ስለዚህ ሩን ሰኝና እንደዛ ይሻላል። የእኔ አባት ምንም ችግር የለም ናሆም። እኔ ትልቁ ነገር ምንድን ነው መሰለ ከአንተ ጋር ያለውን ነገር ምን ያክል ማህበረሰቡ እንደሚወድህ ምን ያክል አንተ ብዙ የሚወዱ ሰዎች እንዳሉ ያየህበት ነገር ነው ይኸው። እና አሁን በነገራችን ላይ ቪዲዮ ውስጥ ገብቼ እያየሁ ነበረ። በጣም ብዙ ደንሰሃል እኮ ብዙ ነው የደነስከው። አራት መቶ ሺህ ግን ለመግባት አንድም ዳንስ አልደነስክም። አይተሃል። ግን ቪዲዮዎችን ታቃቸዋለህ፣ ምን ዓይነት ቪዲዮ እንደምትሰራ በቃ አየህ አይደለ ስለዚህ ቀለል ባለመልኩ መልኩ አሁን እኔ አራት መቶ ሺህ ብርና አራት መቶ ሺህ ፎሎወርስ እና አምስት መቶ ሺህ ብር እንደሰጠሁ ግን እመን። ከዚህ በኋላ ብሰክስም እንኳ ሳክስ እንዳታወራ ነግር መንሱሬ። እኔ ብሩ ይግባ እንጂ መንሱሬ ሳክስ እግዚአብሔርን እ እኔ ራሴ መንሱር የሚቀባው ሽቶ ነው የምለው መንሱሬ፣ ግን በዚህ